የታደሰ ወረደ አመራር ውድቀት ገጥሞታል መባሉ ተሰማም። ይህን ያለው የትግራይ ዓለም አቀፍ ምሁራን ስብስብ ሲሆን ስብስቡ አዲስ መንግስት መቋቋም አለበት ሲል ጥሪ አድርጓል ተብሏል። ኢትዮጵያ በቀይ ባህር ጉዳይ ያላትን ፍላጎት ገደብ ልታበጅለት ይገባል መባሉ ከበስተ ኤርትራ የተሰማው መረጃ አመላከተም። ኢትዮጵያ በበኩሏ ቀይ ባህር ላይ የባህር ኃይል ጣቢያ ልገነባ ነው ማለቷ ተሰምቷል። በመቀሌ ከተማ የቦምብ ፍንዳታ መከሰቱ ተገለጸ። ድርጊቱ ህዝብን ለማሸበር የተፈጸመ ነውም ተብሏል። የጅንካ ሕዝብ በማርበርግ በሽታ ምክንያት ከባድ ጊዜ እያሳለፉ እንደሆነ ተገለጸም። አሁን ባለው ሁኔታ ወደ ጅንካ መግባትም ሆነ መውጣት በጥብቅ የተከለከለ መሆኑ ተነግሯል። ሰላም ጤና ይስጥልን። የፈጠነ ሚዲያ ተመልካቾች የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ መድረሳቸውን ይቀጥላሉ። ሌተናንት ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ገለጸም። በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ አስር ጉዳዮች ላይ ስራ ይሰራ እንደነበር ገልጾም፣ አሁን በሌተናንት ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ እንደሚያምን ስብስቡ አዲስ ባቀረበው የግምገማ ሪፖርት ጠቅሷል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ አስር ገጽ የስምንት ወራት ሪፖርት ሌተናንት ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቅር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይም ደግሞ ጽምዶ፣ የትግራይ የጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሀን ምህዳር በአጠቃላይ ሪፖርቱን በአስር ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። ባለፉት ስምንት ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስ ስምምነት አደጋ ላይ እንደጣለው በሪፖርቱ ተመላክቷል። አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችል አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነጻ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ መምጣታቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመልክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ሕዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲልም ሪፖርቱ አትቷል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩም እንደገና እንዲቋቋምና ወደ ሕጋዊ መንግስት የሚደረገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ስብስቡ ጥሪ አቅርቧል ነው የተባለው። የኢትዮጵያ ገዢው ብልጽግና ፓርቲ የቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ተናገሩ። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማነም ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት ብሏል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ገልጸ ገልጿል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጡ ነው በማለት አቶ የማነ ተችቷል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም አገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነም ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምሯል በማለት አቶ የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የኢጣሊያን የባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሉ አቅርቧቸዋል ማለታቸው ተሰምቷል። በመቀሌ ከተማ የቦምብ ፍንዳታ መከሰቱ ተገለጸ። ህዳር 18 2018 ዓ ም ከሌሊቱ 4:25 በመቀሌ ዩኒቨርሲቲ አድሓቂ ግቢ አጥር ዙሪያ ከባድ የቦምብ ድምፅ ፍንዳታ መሰማቱ ተገልጿል። ፍንዳታው በሰውም ይሁን በንብረት ላይ ያደረሰው ጉዳት የለም ተብሏል። ቦምብ ፍንዳታው በሰው ህይወት ያጋጠመ አደጋ የሌለ ሲሆን፣ ፍንዳታው በነበረበት አቅራቢያ ያሉ ቤቶች መስታወቶቻቸው መሰባበሩ ተነግሯል። ከነዋሪዎቹ የተገኘው መረጃ እንደሚያመላክተውም ፍንዳታው በ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጅ ሊሆን ይችላል የሚል ግምት እንዳላቸው ተናግረዋል። የመቀሌ ሰላምና ጸጥታ ጽሕፈት ቤት የትናንት ምሽት ፍንዳታውን አስመልክቶም በሰጠው መረጃ ፍንዳታው ሆን ተብሎ ሕዝብ ለማሸበር የተፈጸመ ነው ብሏል። የድርጊቱን ፈጻሚዎች ማንነት እንደሚያጣራ የገለጸው ጽሕፈት ቤቱ ሕዝቡ ድርጊቱን እንዲያወግዘው አስገንዝቧል መባሉ ነው የተነገረውም። ከህዳር 2 2018 ዓ.ም ጀምሮ በአሪዞን አገር አቋራጭ የሚደረጉ የትራንስፖርት እንቅስቃሴዎች ዝግ መሆኑ ተገለጸም። የአሪዞን የማርበርግ በሽታ ቁጥጥር ትራንስፖርት ዘርፍ ኮሚቴ ከህዳር 2 2018 ዓ.ም ጀምሮ ከዞን ውጭ የሚደረጉ የትራንስፖርት እንቅስቃሴዎችን ዝግ ማድረጉ ነው የተሰማም። የማርበርግ በሽታ ወረርሽኝ ከዕለት ዕለት አስከፊ እየሆነ በመምጣቱም የበሽታውን ስርጭት ለመቆጣጠር ግብረ ኃይል ተቋቁሞ በየዕለቱ ትኩረት ተሰጥቶ እየተሰራ መሆኑ ተነግሯል። በዚህም ትምህርት ቤቶች ተዘግተው ከፍተኛ ርብርብ እየተደረገ ሲሆን አሁን ላይ ትራንስፖርት ዘርፉን መዝጋት አስፈላጊ ሆኖ በመገኘቱ ዝግ እንዲሆን መወሰኑን ከቦታው የተገኘው መረጃ አመላክቷል። ከክልል በወረደው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ውሳኔ እንደሚሰጥባቸው ተገልጿል። በአሁኑ ወቅት የማርበርግ በሽታ በከተማው ውስጥ የተከሰተ እንደመሆኑ መጠን ወደ ሌሎች እንዳይዛመት ብሎም ማህበረሰቡ ራሱንም ሆነ ቤተሰቡን ከበሽታው ለመጠበቅ ከላይ የሚወርዱ አቅጣጫዎችን በቀናነት ተቀብሎ ለ ለመተግበር ትብብር ሊያደርግ ይገባልም ተብሏል። የጅንካ ህዝብ በማርበርግ በሽታ የተነሳም ከባድ የህይወት ውጣ ውረድ ላይ መሆኑ መባሉ ነው የተነገረውም። የፈጠነ ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እያላችሁበት ጥሩ ጊዜ ተመኘን። ሰላም